ፖርኖግራፊ ስትመለከት ከሰይጣን ጋር አምልኮ እየፈጸምክ እንደሆነ ታውቃለህ? አንተ ቀለል አድርገህ ቪዲዮ እያየሁ ነው ብለህ ታስባለህ። ማንንም አልጎዳውም ትላለህ። በግል ክፍሌ ውስጥ በገዛ ስልኬ ላይ የማደርገው የግል ጉዳይ ነው ብለህ ራስህን ታሳምናለህ። እስኪ ልጠይቀው ወንድሜ፣ እውነት ይህ የግል ጉዳይ ብቻ ነው? ያ የምትመለከተው ስክሪን ግዑዝ ብርጭቆና ፕላስቲክ ብቻ ይመስልሃል? አይደለም። ያ ፖርን የምትመለከትበት ስክሪን መንፈሳዊ በር ነው። በእያንዳንዱ ክሊክ፣ በምታደርገው ቪዲዮ፣ በእያንዳንዱ እይታ በር እየከፈትክ ነው። በዛ ሰዓት አንድ የማታውቀው እንግዳ ነገር ወደ ውስጥ እየገባ ነው። ፖርን የሚጎዳው አይምሮን ብቻ አይደለም። ፖርን በምታይበት ጊዜ በአይኖች በኩል ለመንፈሳዊ ጭቆናና ባርነት ሞቅ ያለ ግብዣ እያቀረብክ ነው። ይሄ ደግሞ ያካብዳልህ ልትለኝ ትችላለህ። አጋንንት ምናምን፣ ይሄ የድሮ አስተሳሰብ ነው ብለህ ልታስብ ትችላለህ። ባታምነኝም ችግር የለውም። ግን እስኪ አንድ ነገር ጠይቀ ፖርን ቪዲዮ ካየህ በኋላ፣ ከዛም ሴጋ ከመታ በኋላ የሚሰማን ስሜት አስበው ታውቃለህ? ያ የባዶነት የመቅበዝበዝ የፍርሃትና የጭንቀት ስሜት ከየት የመጣ ይመስልሃል? እስከ መጨረሻው አብረኝ። ዛሬ በስክሪኑና በነፍስ መካከል ያለውን የማይታይ ግንኙነት እናጋልጠዋለን። ይህንን ስትረዳ ዳግም የስልክህን ስክሪን በተመሳሳይ አይን አታየው። አሁን የማወራልህ ከራሴ የፈጠርኩት አዲስ ሐሳብ አይደለም፣ ከ2000 ዓመታት በፊት የተነገረ ጥልቅ መንፈሳዊ እውነት ነው። ኢየሱስ ክርስቶስ በማቴዎስ 6:22 ላይ የተናገረውን እንመልከት። የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል፣ አይንህ ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበዛ? ይላል። ይህንን ቃልን መርምረው። የሰውነት መብራት አይን ነው ይላል። መብራት ምን ያደርጋል? ብርሃን ወደ ውስጥ ያስገባል። በጨለማ ክፍል ውስጥ መብራት ስታበራ ክፍሉ በብርሃን ይሞላል። አይንህም እንደዛው ነው። ወደ ነፍስህ ወደ ልብህ ወደ አይምሮ ብርሃን የሚያስገባው በር አይንህ ነው። አይንህ ጤናማ ብትሆን ይላል። ጤናማ የሚለው ቃል እዚህ ላይ ንጹሕ ያልተበከለ በአንድ ዓላማ ላይ ያተኮረ ማለት ነው። አይኖችህን በእግዚአብሔር ክብር በተፈጥሯዊ ውበት በእውነትና በንጽህና ላይ ስታደርግ ሰውነቱ ሁሉ ብሩ ይሆናል። ህይወትህም በሰላም በደስታና በዓላማ ይሞላል አይንህ ግን ታማሚ ብትሆን ይላል ታማሚ ማለት የተበከለ ክፉ በስስት የተሞላ ዝሙትን በማየት የተጨማለቀ ማለት ነው አይኖችህን በፍትወት በቆሻሻና በኃጢአት ምስሎች ስትሞላ ሕይወትህና ማንነትህ ሁሉ የጨለመ ይሆናል ቀጥሎም በጣም አስደንጋጩን ጥያቄ ይጠይቃል በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበዛ ብሎ ይጠይቃል ይህ ማለት በአይኖች የምታስገባው ቆሻሻ የወሲብ ፊልም የብርሃን ምንጭ መሆን የነበረበትን ነገር ያጠፋዋል ማለት ነው ሰላምህን ያጠፋል ደስታን ይሰርቃል። በአጠቃላይ ከአምላክህ ጋር የነበረህን ኅብረት ያቋርጠዋል። ከዛም በራስህ ህይወት ውስጥ ጨለማን ትፈጥራለህ ማለት ነው። ይህንን በሌላ ምሳሌ እንየው። አይንህን እንደ አንድ የከተማ በር አስበው። በጥንት ጊዜ የጦርነት ፊልም ላይም ካስተዋልከው የአንድ ከተማ ደህንነት የሚወሰነው በበሩ ጥንካሬ ነው። ጠላት ከተማውን ለመውረር ከፈለገ በሩን መስበር ነበረበት። የከተማውን ባለቤቶች አጥብቆ የሚቆጣጠሩት በሩ ነው። ነገር ግን የበሩ ጠባቂዎች ትንሽ ከተዘናጉ ወይም ከከዱ ጠላት በቀላሉ ወደ ከተማው ገብቶ ሁሉን ነገር ያወድማል። አሁን ግን ጠላት ሰይጣን ያንተን ህይወት ከተማህን ለማውደም በሩን መስበር አያስፈልገውም። ምክንያቱም አንተ ራስህ የህይወትህን በር የነፍስን መግቢያና መውጫ አይንህን ከፍተህለታል። ጠላት ሰይጣንም በፖርኖግራፊ ታዝሎ በአይንህ በኩል ሕይወትህን ሙሉ በሙሉ ለማውደም እየገባ ነው። እያንዳንዱ የፖርን ምስል እያንዳንዱ ቪዲዮ እያንዳንዱ አንዴ ብቻ እያልክ የምትመለከተው የወሲብ ቪዲዮ በነፍስ አፈር ውስጥ የምትተክለው ዘር ነው። ያንን ዘር የምታጠጣው በዝሙትህና በሴጋ ነው። እናም አንተን ተቆጣጥረው የሚገዙ አጋንንት የሚመገቡት ደግሞ በዛ ላይ የበቀለውን የጨለማ ፍሬ ነው። ይህ ነገር እንዴት ነው የሚሆነው ልትል ትችላለህ። ይህ የሚሆነው ድንገት አይደለም፤ የሚሆነው ቀስ በቀስና በሂደት ነው። አሁን ይህንን ሂደት በአራት ደረጃዎች ከፋፍል እንመለከተዋለን። ደረጃ እይታ ወይም ስሜት ቀስቃሹን የፖርን ቪዲዮ መመልከት ነው። ሁሉም ነገር የሚጀምረው በአንድ እይታ ነው። በኢንስታግራም ላይ በዩቲዩብ ላይ ወይም ሆን ብለህ በምትፈልገው ዌብሳይት ላይ ሊሆን ይችላል። በጊዜው አንተ የማወቅ ጉጉት ነው ብለህ ራስን ታዘናጋለህ። አእምሮህም አንድ ጊዜ ብቻ ምንም ጉዳት የለውም ይልሃል። ከዛም ያለ ምንም ከልካይ መመልከትን ትቀጥላለህ። ይህ የመጀመሪያው በር መክፈት ነው። አሁን ገና ምንም ጉዳቱ አልተሰማም። ገና ንጹህ ነህ። ነገር ግን በሩን ከፍተሃል። ደረጃ ሁለት ፍትወቱ ወይም የዝሙት ስሜቱ ነው። ምስሉን ካየህ በኋላ አእምሮህ ውስጥ ይቀራል። ደግመ ደጋግመ ታስበዋለህ በሐሳብ እትጫወትበታለ በሐሳብህ ከፈጠርካት ሴት ጋር ሆነ መርካትና መደሰት ትጀምራለህ። አየህ፣ ኢየሱስ ወደ ሴት አይቶ የተመኛት ሁሉ በልቡ ከእርሷ ጋር አመንዝሯል ያለው ይህንን ነበር። አሁን ጦርነቱ ከአይንህ ወደ አይምሮ ተሸጋግሯል። ይህ የሁለተኛው በር መክፈት ነው። ጠላታውን ከበሩ አልፎ ወደ ግቢው ገብቷል። ሦስተኛው ደረጃ ድርጊቱ ነው። ፍትወቱ ወይም የዝሙት ሐሳቡ ሲበስል ወደ ተግባር ይቀየራል። ማስተርቤሽን ወይም ሴጋ ትመታለህ። በዚህ ሰዓት ሰውነትህ የለመደውን የዶፓሚን ጎርፍ ያገኛል። ለትንሽ ደቂቃዎች እፎይታ ይሰማሃል። ግን ደግሞ ይህ እውነተኛ እፎይታ ሳይሆን ሙሉ በ ሙሉ እጅ መስጠት ነው። ጠላታውን ከግቢው አልፎ ወደ ቤት ገብቷል። ያ ማለት ከተማውን ሙሉ በሙሉ ተቆጣጥሯል ማለት ነው። ደረጃ አራት በቁጥጥር ስር መዋል ወይም ደግሞ በፖርን ባርነት ውስጥ መውደቅ ነው። ይህ ነው ብዙ ሰዎች ቀድሞ የማይረዱት የመጨረሻው ውጤት። ድርጊቱ ካለቀ በኋላ የሚመጣው ስሜት ከባድ የጥፋተኝነት ስሜትና ሀፍረት ስለሚሰማ ከመቼውም በላይ ራስን ትጠላለህ። ከዛም መንፈሳዊ ውድቀት ውስጥ እገባለህ። መጸለያ አትችልም። ብትጸልይ እንኳ ቃላቶች ከጣሪያው እንደማያልፉ ይሰማል። ከዛም ቁጣና ብስጭት ይከባሃል። በትናንሽ ነገሮች ትበሳጫለህ፣ ከቤተሰቦች ጋር ትጣላለህ። ሁሉም ሰው የሚጎዳ ስለሚመስልህ ሰዎችን ትጠላለህ። በዚህ የተነሳ ጭንቀትና ፍርሃት ያንተ ባህሪ ይሆናሉ። ስለ ወደፊት ትጨነቃለህ። ብቻን ስትሆን ፍርሃት ይሰማል። ሰማይ የተደፋብህ፣ ዓለም ሁሉ ያገለለ፣ የበለጠ የሚያሳድድህ ስለሚመስልህ ጭንቀት ይወርሰሃል። እንዲሁም የአእምሮ መደመን ወይም ብዥታ ውስጥ ትወድቅና ማ ሰብ ማተኮር፣ ማሰላሰል ይከብድሃል። በነገሮች ሁሉ እንደ ሕፃን ማሰብ፣ እንደ ልጅ አክት ማድረግ ትጀምራለህ። ወንድሜ ይሄ ስሜት ስነ ልቦናዊ ጉዳት ብቻ ሳይሆን መንፈሳዊ ጭቆናና የነፍስ ባርነት ነው። ይህ ጠላት ቤትህን ከተቆጣጠረ በኋላ ሰላምህን ይሰርቃል፣ ደስታህን ያጠፋል፣ እንዲሁም ከዋናው መድኃኒትህ ከአምላክ ያርቅሃል። መጽሐፍ ቅዱስ ኤፌሶን 4: 27 ላይ ለዲያብሎስ ስፍራ አትስጡት ይላል። ስፍራ የሚለው ቃል በግሪኩ ቶፖስ ሲሆን ትርጉሙ ቦታ ወይም ደግሞ መርገጫ ማለት ነው። ፖርኖግራፊ በአንተ ሕይወት ውስጥ ለጠላት የምትሰጠው ትልቁና ተወዳጁ መርገጫ ነው። መርገጫ ቦታ ነው። በአይንህ በኩል እግሩን እንዲያስገባ ትፈቅድለታለህ። ከዚያም ሙሉ ሕይወትን ይቆጣጠራል ማለት ነው። አንድ ጥያቄ ልጠይቅህ። የቤትህን በር ሌሊቱን ሙሉ ክፍት አድርገህ ትተኛለህ? ሌቦችና ዘራፊዎች እንዲገቡ ትፈቅዳለህ? በጭራሽ አትፈቅድም። ለምን? ምክንያቱም ንብረትህንና ቤተሰብህን መጠበቅ ስላለብህ አታደርገው። እንደዛ ከሆነ ታዲያ ለምንድን ነው የውድ ነፍስህን በር አይኖችን ክፍት የምትተው? የእግዚአብሔር ሰው የነበረው ኢዮብ የዚህን ምስጢር ስለተረዳ፣ ኢዮብ 31 ቁጥር 1 ላይ ምን እንዳለ ተመልከት። ከአይኖቼ ጋር ቃል ኪዳን አድርጌአለሁ፣ እንዴትስ ወደ ቆንጆ አተኩሬ መለከታለሁ? ይላል። ቃል ኪዳን፣ ይሄ ተራ ቃል አይደለም፣ የማይፈርስ ከባድ ስምምነት ነው። እዮ በአጋጣሚ አየሁ አንዴ ብቻ አየሁ ስለደበረኝ ነው የሚል ነገር እንደሌለ ተረድቷል። የአይኑን ኃላፊነት መቶ ፐርሰንት ራሱ ወስዷል። አንተም ዛሬ ከአይኖች ጋር ቃል ኪዳን ማድረግ አለብህ። ይህ ማለት ተግባራዊ የሆኑ መከላከያዎችን ማቆም አለብህ ማለት ነው። አሁን እነዚህን መከላከያና ጠባቂዎችህን ተራ በተራ እንመለከታቸዋለን። የመጀመሪያው በስልክህና በኮምፒውተር ላይ የፖርን ብሎከር አፕሊኬሽን መጫን ነው። ይህን የኛ ቴሌግራም ገጽ ላይ ገብተ ማግኘት ትችላለህ። ዩቲዩብ ላይ ሪስትሪክትድ ሞድ ኦን ማድረግ፣ በቲክቶክና በኢንስታግራም ላይ ወሲብ ቀስቃሽ ይዘቶችን ኖት ኢንተረስትድ እያልክ በአንተ ገጽ ድጋሚ እንዳይመጣ ማድረግ ናቸው። ሁለተኛው አካባቢ መከላከያዎች ናቸው። ቁጥር አንድ ህግ ስልክን መኝታ ቤትህ ውስጥ ይዘህ አትግባ። ምክንያቱም አብዛኛው ጊዜ ፖርን የሚያገረሸው ወይም የማየት ፍላጎት የሚነሳሳው ማታ ብቻህን አልጋ ላይ ስትሆን ነው። ሌላው ብቻህን ስትሆንና መሰልቸት ሲሰማ መልክን አለመንካት በዛ ምትክ ሻፕ ነገር መስራት ወይም ወደ ውጭ መውጣትና ወክ ማድረግ። ሶስተኛ አእምሮአዊ መከላከያዎችን ማስቀመጥ ሁልጊዜም ቢሆን የውድቀትም የስኬትም መጀመሪያው ሐሳብ ነው። ስለዚህ በሐሳብህ ስለሴት እና ከሷ ጋር ስለምታደርገው ነገር ስታስብ አጥቷል። ሐሳቡ ሲመጣብህ ያለብህን ኃላፊነት፣ የነገ ህይወትን፣ የበለጠውን፣ ጓደኞች፣ ሌላው ቢቀር ድህነትንና የአንተን እርዳታ የሚሹ ቤተሰቦችህን በማሰብና ለአእምሮ በማስታወስ ለፖርን አልገዛም፣ የሚቀድመው ነገር አላማዬ ነው ማለት መቻል አለብህ። ይሄ ለአንድ ሳምንት ካደረከው ልማድ ይሆናል። ሌላው የቃል ኪዳንህን አስታውስ። አንድ ቀስቃሽ ምስል ስታይ ልክ እንደዮ ወዲያውኑ ከአይኖቼ ጋር ቃል ኪዳን አለኝ ብለህ አስብና አይንህን ሰበር አድርገህ ዞር በል። የፈጣሪን ቃልና የኃጢአትን ቅጣት ያንተን ክቡር ማንነት ማሰላሰል ጀምር። አይኖቼ የተፈጠሩት ለቆሻሻና ለእስራት ሳይሆን ውበትን ለማየት ፍቅርን ለመግለጽና የእግዚአብሔርን ክብር ለማንጸባረቅ ነው። ስለዚህ አጋንንትን ለመጋበዝ አትጠቀምባቸው። ከዛ ይልቅ እግዚአብሔርን ለማወቅና ለማገልገል ተጠቀምባቸው። የእውነት ከመንፈሳዊ ጭቆና መላቀቅ ትፈልጋለህ? የጸሎት ህይወት እንዲታደስ ትፈልጋለህ? በህይወትህ ሰላምና ደስ ደስታ እንዲኖር ትፈልጋለህ? እንግዲህ አውስጥ መንፈሳዊ ነጻነት የሚጀምረው የምታየውን ነገር ስትቆጣጠርና እዛ ላይ ስርዓት መያዝ ስትጀምር ነው። ከአጋንንት እስራት የምትላቀቀው ከላይ ውጣ ብለህ በመጮህና ጸበል በመጠመቅ ብቻ አይደለም። መጀመሪያ ጠላት የገባበትን በር መዝጋት አለብህ። ቤትህን ሌባ ከገባ በኋላ ፖሊስ ጠርተ ሌባውን ካስወጣ በኋላ ድጋሚ በሩን ክፍት አድርገው ትሄዳለህ? በጭራሽ እንደዛ ታደርግ። በሩን ትዘጋለህ፣ ትቆልፋለህ፣ እንደውም ተጨማሪ ቁልፍ ታደርግበታለህ። መንፈሳዊው አለምም እንደዛው ነው። በንስሐና በጸሎት ቤትህን፣ ህይወትህን ታጸዳለህ። ነገር ግን በሩ አይኖችህን አይኖችህን ካልዘጋ ቃሉ እንደሚለው ሰባቱን ጓደኞቹን ይዞ ይመለስና የኋለኛው ከመጀመሪያው ይልቅ የከፋ ይሆናል። ነጻነት የሚጀምረው በአይኖችህ በኩል ነው እንጂ በእጆች ውስጥ አይደለም። ምክንያቱም አይኖችህን ስትቆጣጠር አይምሮህን ትቆጣጠራለህ። አይምሮህን ስትቆጣጠር ደግሞ ህይወትን ሙሉ ትቆጣጠራለህ። አስታውስ፣ የሴጋና የወሲብ ሱስ የሚጀምረው በአይንህ በኩል በሚገባ ወሲብ ቀስቃሽ ፎቶና ቪዲዮ ነው እና ያ ደግሞ ሰላምህን፣ አላማህን፣ ጉልበትህንና የወደፊት ህይወትን የሚሰርቁ መናፍስትን ይጋብዛል። ስለዚህ ሁልጊዜ በሮችህን በጥንቃቄ ጠብቅ። ወደ ኋላ የሚመልሱ ድልድዮች ሁሉ ጨክነ አፍርስ። የዛሬው ቻለንጅ ቻለንጅ ሳይሆን የቃል ኪዳን ጥሪ ነው። ልክ እንደ ኢዮብ ዛሬ ካይኖች ጋር ቃል ኪዳን እንድትገባ እጠይቅሃለሁ። ለሚቀጥሉት ለሚቀጥሉ ሃያ አራት ሰዓታት አይኖቼን ከማይገባ ነገር እጠብቃለሁ። ኮም ብዬ ቀስቃሽ ነገሮችን አልመለከትም። ባጋጣሚ ከመጣ አይኔን እሰብራለሁ ብለህ ይህንን ቃል ኪዳን ለራስህ ግባ። ከታች ኮመንት ላይ ቃል ኪዳን ገብቻለሁ ብለህ ጻፍ። ይህ ለራስህና ለዚህ ተዋጊ ማህበረሰብ የምትሰጠው ቃል ነው። ሰብስክራይብ በማድረግ ይህንን የጦር ሰራዊት ተቀላቀል እና ነገ ደግሞ ወደ ሳይንሳዊ እውነቷ ተመልሰን በዚህ ሱስ ደጋግመህ ስትወድቅ ባንጎልህ ላይ ምን ይፈጠራል በሚል ስለምንነጋገር ሊያመልጣህ ሊያመጣ አይገባም። የገሃንን በሮችን በጋር በጋራ ሆነን እናፈርሳለን። እስክናሸንፍ ድረስ ጦርነቱ ይቀጥላል። ሰላም። ድል የነሳው በሁለተኛው ሞት አይጎዳ።